ሮዛ ባንቴሮን እንደምትገለው እና ከዚህ በኋላ ቁሞ ተነስቶ እንደማይሄድ ትነግረዋለች። እንደምችል እና እንደማልችል አሳይሻለሁ። እኔ ደግሞ አልሞትም፣ ተነስቼ እሄዳለሁ፣ ታየኛለሽ። ያን ጊዜ የምትገቢበት ቀዳዳ ይጠፋሻል ይላታል። በፍጹም ባንቴሮ፣ ከዚህ በኋላ በራስ ላይ ተስፋ አታድርግ። ራስህን እንደውም ከቻልክ ራስህን ብታጠፋ ጥሩ ነው። ግን ጊዜው ይረዝማል እንጂ አንተ እኮ ትሞታለህ። ሁላችንም እንነሳለን ትለዋለች። መኘኝ ሮዛ ሙች አጠፋሽ አለው። ከነናተሽ ነው ማጠፋሽ። ደግሞ ሁሉንም ነገር እነግረዋለሁ ለዴብ ይላታል። እኮ ምኑን ነው ለዴብ የምትነግረው? እስኪ ንገረኝ ስትለው ይውልሽ ስለ አንቺ ምን እያደረግሽ እንደሆነ ስለ እኔ እና ስለ አንቺ እስከ ዛሬ በዴብ ላይ ላደረግኩት ሁሉ በደል ሁሉን ነገር እነግረዋለሁ። ምክንያቱም ካደረግኩት በደል ሁሉ አሁን እሱ እያደረገልኝ ያለው ነገር እጅግ ብዙ ነው። ምክንያቱም እኔ ያን ጊዜ ግደል ስትኝ ልገለው፣ ተኩስበት ስትኝ ልተኩስበት፣ ልወጋው ሁሉ ነበረ። ሁሉን ነገር አድርጌዋለሁ። ግን ዴብ መልካም ሰው ስለሆነ በህይወት አለ። እስካሁን ድረስ እጅግ መልካም ሲበዛ መልካም ሰው ነው። እናም ደግሞ አሁን ላይ እሱ ለእኔ እያደረገ ያለው እኔ በእሱ ላይ ምንም ነገር እንዳላደረኩ አድርጎ ነው እያደረገልኝ ያለው። ስለዚህ ውስጤ በጸጸት ሊሞት ነው። እናም ስለዚህ እነግረዋለሁ ሁሉንም ይላታል እኮ። ምን ብለህ ነው የምትነግረው ንገረኛ? አንቺ ባንቺ ሴራ እንደሆነ ከዚህ በፊትም አንቺ እንደሆንሽ ሉሊትን ወደ አረብ ሀገር እንድትሄድ ሸኝ እያልሽኝ አንቺ እንደሆንሽ፣ ሲቀጥል ደግሞ አንቺ እስር ቤት ከእስር ቤት ሳይሆን ከሳውዲ ነው የመጣው ታስ ታስሮን የመጣው በልብለሽ ያስዋሸሽኝ እያንዳንዷ ሁሉን ነገር እነግረዋለው ይላታል እኮ። አሁን ለዴብ እናገራለው ነው የምትለው እና ከዚህ በላይ ምን ትፈልጊያለሽ? ምክንያቱም አንቺ ነሽ እሷ እንድትሄድና ከዛም በኋላ እኔ እና አንቺ እንደፈልግ እንድንሆን ያልሽው አንቺ ነበርሽ አይደለ እንዴ? ስለዚህ ይህን ሁሉ እነግረዋለሁ። እንደገና ደግሞ አሁን ከሞገስ ጋር ተመሳጥረሽ ሉሊት እንድትሄድ እያደረግሽው አንቺ እንደሆንሽ እነግረዋለሁ። ለዛም ከአንቺ አሁን ብር ለኔ ያስገብተች ልኝ በዛ ብር እንዳስወጣኋት ሁሉን ነገር እነግረዋለሁ ይላታል። እሷም ደግሞ አልረታም እኔን በፍጹም አታሸንፈኝም። አንድ ነገር ልንገርህ ይኸውልህ እንደዚህ ብለህ ብትነግረው፣ እኔ ደግሞ ባንቴሮ ባሌ ነበር የመጀመሪያ ባሌ ነው ብዬ ብለው ዝም የሚል ይመስልሃል? ስትለው ዝም ብሎ ከማዳመጥ ውጭ ሌላ አማራጭ አልነበረውም። ይኸውልህ እኔ የምነግረው እንዴት እንደታውቃለህ። እሱ ሲያቅስ፣ እኔም ባልነግረው የሚሰማቸው ነገሮች ብዙ አሉ ስለዚህ ባንቴሮ ባሌ እንደነበር እኔ እናንተ ባልና ሚስት እንደነበር በቤት በቤቱ ላይ እኔ እናንተ እየተዳራን እስ እንደነበረ ሲያውቅ እኔን ብቻ ተናግሮ አንተን ዝም የሚል ይመስልሃል? ነገረኛ! በዛን ሰዓት እኔን ቢገለኝም እንኳን አንተን አውጥቶ አስፋልት ላይ እንደሚጥልስ ታውቃለህ? ይህንን ስለዚህ ያለህ አማራጭ ባንቴሮ ዝም ነው፣ አለበለዚያ ደግሞ ራስህን ቀድመህ ማጥፋት አለብህ። እኔን በፍጹም ደብ አይነካኝም። ልንገርህና አንተን ነው እንደውም ቀድሞ ሊያጠፋህ የሚችለው ትለዋለች። በፍጹም አንቺ የማትረቢ አረመኔና ጨካኝ ሰው ነሽ። ምክንያቱም በቀደም ለታም ሂደሽ እንደዛ ተደብድበሽ ደም በደም ሆነሽ እየመጣሽው አሁንም ለዴብ አልተኛ በማለትሽ ነው አደለ? እችን አንድ ፍሬ ልጅ አሁንም ለማጥፋት ነው አደለ የምትጥሪው? ሲላት ምንም የሚያገባህ ነገር የለም። አዎ ቢሳካላትማ በቀደም ብሞት ኑሮ እህን ጊዜ እሷ ዴብን ይዛ ልትቀመጥ ነበረ። ግን ደግሞ እመነኝ እኔ ሮዛ እናንተን ሁላችሁንም ሳላጠፋ እኔ አልጠፋ እንደውም እኔ ተንሰራፍቼ ነው የምኖረው። ሁላችሁንም ማጠፋችኋለሁ፣ አይገርምህም? እንደውም እኮ ዴቭ ጠዋት መጥቶ ይቅርታ ጠይቆኛል። እንደውም ከዚህ በኋላ እኔን መጠበቅ እንዳለበት ሲነግረኝ ነበረ። በጣም እየተከታተልኩኝ እሱን ከጫማዬ ስር ካላደረኩት እኔ ሮዛ አይደለውም። ሁላችሁም ትጠፋላችሁ ትለዋለች ሮዛ እመኝኝ እኔ ነገጧት፣ አፈር ልሼ እነሳለሁ። እያን ጊዜ ግን መግቢያ ቀዳዳ ነው የሚጠፋሽ ተይ ሲላት በፍጹም አንተ እንደማትድን እወቅ። አትድንም፣ ትሞታለህ፣ አትነሳ። መቼም ቁመህ አትሄድም ትለዋለች። በዛን ሰዓት ባንቴሮ በጣም እይናደድና እይጮህ ነበረ። በዛን ሰዓት ሲጮህ ሉሊት እንዴ ምን ተፈጠረ ብላ እየሮጠች ስትመጣ አይ ምንም አልተፈጠርም፣ ሉሊት ዝም ብዬ ነው አለመነሳቴ ራሴን አሞኝ ነው ይላታል። እንዴ አንተ ቆይ ምኑ ነው ትነሳለህ? ትናንትና የነበረው ዛሬ የለም፣ ዛሬ የሚኖረው ነገ አይኖርም። ስለዚህ ተስፋት ትቁረጥ። ባንቴሮ አንተ እኮ ጎበዝና ጠንካራ ሰውነ፣ ዛሬ ቆምክበትን እስኪ እየው ትለዋለች። አንቺ ግን ቆይ ምን አይነት ልጅ ነሽ? ሲላት ማለት እንዲህ በቃ ለብዙ ነገሮችን ተስፋ የምትሰጭ የምታለመልም ልጅ ነሽ። ምክንያቱም ይልክ ባንቴሮ፣ ትናንትና እኔ የነበርኩበትን በፊት እኔ በዚህን ሰዓት እንኳን እንደዚህ አብረህ ቁጭ ብዬ ላወራህ ይቅርና ሳይህ ነበር ገና የምፈራህ። አንተን ብትሆን ገና ስታየኝ በጣም ነበረ የማናድክ የማበሳጭህ፣ አይደለም እኔን ለማጥፋት ይህንን ሕይወት ለማበላሸት ነበር የምትሮጠው። ዛሬ ላይ ግን ዩልህ። ትናንትና የነበረው ማንነትህ ዛሬ የለም ዛሬ ያለው ማንነትህ ደግሞ ነገ አይኖርም ስለዚህ አንድ ነገር ልንገር ተስፋ እንዳትቆርጥ ባንቴሮ ትነሳለህ የዛን ጊዜ ደግሞ እጅጉን መልካምና አዛኝ ሩሩ ሰው ትሆናለህ የዛሬው ኃይለኝነትህ ነገ አይኖርም አይዞ ደግሞ ትነሳለ ትቆማለህ ዴቦ ወንድሜም ደግሞ ዶክተሮችን እንዳናገረልህና እንደምትድን ነግሮኛል ትለዋለች ዴብ ምን እያልክ ነው? ሲለው አዎ ባንቴሮ ትነሳለህ፣ ትድናለህ። ባለሙያዎችን አናግሬያለሁ። እስፔሻል የሆኑ ዶክተሮች አሉ የሚመጡ ወደ ሀገር ውስጥና እነሱን አናግሬያቸዋለሁ። ስለዚህ በቅርቡ ትነሳለህ። ተስፋ እንዳትቆርጥ ባንቴሮ ሲለው፣ ሮዛ ተሰማና እየሮጠች መታ። በፍጹም ባንቴሮ ከዚህ በኋላ አይነሳም ቁሞ አይሄድም ስትል በምሬት ትናገራለች። ሮዛ ዝም በይ ሲል እሱም ይጮኻል። ቆይ ምን እያልሽ ነው ሮዛ ሲል ዴብም ያናግራታል። አዎ ባንቴሮ አይቆምም ከዚህ በኋላ ሞቷል፣ ለእኔ የሞተ ሰው ነው ስትል፣ ባንቴሮ ተረጋጊ ቆይ አንቺ ግን ቆይ ተረጋጊ እንጂ ሲል ያማ ይነግራታል ዴብም። እልሽ ሮዛ ባንቴሮ ይድናል፣ እኔ ዶክተሮችን አናግሬአለሁ። ቆይ አንተ ምን እየሰራህ ነው ያለህ ስትል ከባሏል።